ሁላችንም ማደግ ስኬታማ መሆን እንፈልጋለን እንመኛለን አንድ ቀን ስኬታማ ሆናለሁ የሚለው ተስፋ ብቻ ስኬታማ ያደርገንም ተስፋ ስትራቴጂ ስላልሆነ በህይወት መድረስና ማምጣት የምንፈልገው ስኬት ሁሉ አስበን በማድረግ የሚመጣ ነው አሁን ካለሁበት ወደሚቀጥለው እንዴት አድጋለሁ ብለን አስበን አቅደን እርምጃ ስንወስድ ያን የምንፈልገውን ስኬት ወደ ህይወታችን እናመጣለን በዚህ ቪዲዮ በህይወት ስኬታማ እንደምትሆን የሚያሳዩ አምስት ምልክቶች እናያለን የመጀመሪያው የኢንቨስትመንት አስተሳሰብ የኢንቨስትመንት አስተሳሰብ ያላቸው ሰዎች የሚያገኙትን የትኛውንም ነገር እንዴት ማብዛት እንዳለባቸው ያስባሉ ያበዛሉ የአስተሳሰብ ቅኝታቸው ማብዛት የሚለው ላይ ትኩረት ስለሚያደርግ ያላቸውን እና የሚያገኙትን ሁሉ በምን መልክ እንደሚያበዙ ያስባሉ እቺ ትንሽ ናት ብለው የሚንቁት ነገር የላቸውም። የኢንቨስትመንት አስተሳሰብ ያላቸው ሰዎች ከሌሎች ሰዎች የሚለያቸው ትኩረታቸው ያገኙትን ተጠቅመው ማጥፋት ላይ ሳይሆን ማብዛት ላይ መሆኑ ነው የኢንቨስትመንት አስተሳሰብ ያላቸው ሰዎች እያንዳንዱ ነገራቸውን ማብዛት ላይ ተኩሮ ይሰራሉ። ጊዜያቸውን፣ ጉልበታቸውን፣ እድሎችን፣ ግንኙነቶችን በእነሱ ህይወት ውስጥ ያሉ ነገሮችን ሁሉ በሙሉ አቅም የሚጠቀምባቸውን መንገዶች ያስባሉ። የኢንቨስትመንት አስተሳሰብ ያላቸው ሰዎች የስሜት ዲስፕሊን አላቸው። በህይወታቸው መሪነቱን የያዘው ስሜት ሳይሆን መርህ ነው። የህይወታቸውን መሪ ይዞ የሚሸፍረው መርህ እንጂ ስሜት አይደለም። ከዚህ የተነሳ በምርጫዎቻቸው በውሳኔዎቻቸው ላይ የስሜት ተጽዕኖ አይታይም። ረጅም አስበውና አቅደው የማድረግ አቅማቸውም ከፍ ያለ ነው። የህይወት ልማዳቸው ስኬታማ አድርጓቸዋል። በህይወት ስኬታማ መሆን ከፈለግክ ይህንን ኢንቨስትመንት አስተሳሰብ ልታዳብር ይገባል። በትዕግስት ረጅሙን እያሰብክ እርምጃ ከወሰድክ ስኬት የተረጋገጠ ነው። አንድ ሰው ሚሊነር ለመሆን ከሰባት እስከ ዘጠኝ ዓመት ይፈጅበታል ይባላል መድረስ የምትፈልገው ስኬት የሚጠይቀውን ጊዜ ወቅና እርምጃዎች ፍሬ እንዲያፈሩ ጊዜ ያስጣቸው። እስቲ አስበው በከተማ የትራንስፖርት ችግር ሲገጥም ሰዎች ምን እንደሚሉ ብዙ ሰዎች ስለ ሰልፉ መኪና ስላለመኖሩ ሲያማሩ፣ የኢንቨስትመንት አስተሳሰብ ያላቸው ሰዎች ደግሞ ይህንን ችግር ፈተው የገቢ ምንጭ የሚያደርጉበትን መንገድ አስበው ያደርጉትና ገንዘብ ማግኘት ይጀምራሉ። የኢንቨስትመንት አስተሳሰብ ያላቸው ሰዎች ገንዘብ ለእነሱ እንዲሰራ ሲያደርጉ ገንዘብን ተጠቅመው እዳ የሆኑ ሊያቢሊቲ የሆኑ ነገሮች ላይ የሚያውሉ ሰዎች እድሜያቸውን ሙሉ ለገንዘብ ይሰራሉ። ሁለተኛው ዋጋ የሚከፍል ማንነት። ዛሬ ዋጋ ከከፈልክ ነገ ትጫወታለህ። ዛሬ ከተጫወትክ ነገ ዋጋ ትከፍላለህ። ሌላኛው በህይወትህ ስኬታማነትን የሚወስነው ይህ ማንነት ነው። ስኬታማ ሰዎች ከሌላው የሚለያቸው ዋጋ ለመክፈል ዝግጁ መሆናቸው ነው። ሰዎች ስኬትን ለማግኘት አቋራጭ መንገድ ብለው አላስፈላጊ ዋጋ ሲከፍሉ፣ በህይወታቸው ስኬታማ የሆኑ ሰዎች ደግሞ የሚከፈለውን ዋጋ አውቀው ይከፍላሉ። መድረስ ካለብኝ ስኬት ሁሉ ዛሬ ካልደረስኩ የሚሉ ሰዎች በትዕግስት ዋጋ ከፍለው ለመድረስ ያልተዘጋጁ እና ፈጥነው ለመውደቅ የሚንደረደሩ ናቸው። እዚህ ጋር አንድ ታሪክ ላካፍላችሁ። ሁለት ለአንድ ከተማ ውሃ እንዲቀዱ የተቀጠሩ ሰዎች ነበሩ። እነዚህ ሁለት ሰዎች ባሉበት ከተማ ለከተማው ውሃ ከወንዝ ቀድተው ከተማው መሃል የሚገኝ ገንዳ ላይ እንዲገለብጡ ይቀጠራሉ። በየቀኑ ስራቸውን እየሰሩና የሚከፈላቸውን እየተቀበሉ ሲኖሩ ሳለ አንደኛው አንድ ሐሳብ ይመጣለትና ለጓደኛው ይነግረዋል። እኛ በየቀኑ የተነሳን ከወንዝ ውሃ እየቀዳን ሰውነታችን በጣም የተጎዳ ነው። እናም ከወንዙ ቀጥታ ወደ ገንዳው ውሃም እንዲመጣ ቦይን ስራ ብሎ ይጠይቀዋል የዚህ ጊዜ ጓደኛው ሐሳቡ ጥሩ ቢሆንም አድካሚ እንደሆነ ይነግረውና የቀድሞውን ስራ መስራት ቀጥላል። ከዚያ ጓደኛው ከውሃው ምንጭ እስከ ከተማ አደባባይ ገንዳ ድረስ የሚደርስ ቱቦ መቀፈር ይጀምራል። እንዲህ ሲያደርግ ያዩ ሰዎች እየተሳለቁበት ዝም ብሎ ይለፋል በባልዲ አምተው ብቻ አይተውም እያሉ ሲቀልዱበት ቆዩ። እርሱ በዚህ ሁሉ ሁኔታ ውስጥ ተስፋ ሳይቆርጥ፣ በስተመጨረሻ ከወንዙ እስከ ገንዳው የሚደርስ ቦይ ገነባ። እሱ ስራ የጀመረ ቀን ያኛው ጓደኛው ስራ አጣ። ነገን አስቦ ዋጋ ከፈለና የተሻለ ነገን ለራሱ ሰራ። በሕይወት ስኬታማ መሆን ከፈለግ ዋጋ መክፈልን የህይወት ክፍል አድርገን ልትቀበል ያስፈልገ። አንድ ህፃናት ላይ የተደረገ አስገራሚ ጥናት አለ። ህፃናቱን በአንድ ክፍል ውስጥ ያስቀምጧቸውና ከፊት ለፊታቸው ላይ ጣፋጭ ነገር አድርገው እንዳይበሉ ነግረዋቸው ከክፍል ውስጥ ተመራማሪዎች ወጥተው ሄዱ። በዚህ መሃል አትብሎ ያሏቸው ሰዎች የሄዱ የመሰላቸው ሕፃናት ጣፋጩን ነገር ለመብላት ሌሎችንም ይገፋፋቸውና አንስተው ይበላሉ። ተመራማሪዎቹ ሲመለሱ የተወሰኑት በልተዋል፣ የተወሰኑት ደግሞ አልበሉ። የእነዚህ ልጆች ህይወት እስከ መጨረሻው ትልቅ እስኪሆን ድረስ ያጠኑት አጥኚዎች አስገራሚ ነገር አዩ። ጣፋጩን ነገር አንስተው የበሉት ልጆች ትልቅ ሆኖ ራሱ በህይወት ትዕግስት የሌላቸው አቋራጭ መንገድ የሚፈልጉና ዋጋ መክፈል የማይፈልጉ ሆኖ ሲያገኟቸው፣ ሌሎች ጣፋጩን ነገር ሳይበሉ የቆዩት በህይወታቸው ደስተኛና ስኬታ መሆኑ አገኟቸው። ዛሬን ዲሲፕሊን ሆኖ ለነገ ደስታ ዋጋ መክፈል የነገን ስኬት ያረጋግጣል። ሶስተኛው የህይወት ግልጽነት። ብዙ ሰዎች በህይወት የሚፈልጉትን ነገር በግልጽ አያውቁ ብዙ ጊዜ ትኩረታቸው ባልሆኑና በማይፈልጉት ነገር ላይ ነው። ከዚህ የተነሳ የሚፈልጉትን ነገር ራሱ ፊታቸው ቀርቦ ሳያስተውሉት ይቀራሉ። አእምሯቸው ትኩረቱ በማይፈልጉት ነገር ላይ ስለሆነ እድሎች እንኳን መጥተው መጠቀም ሳይችሉ ይቀራሉ። ስኬታማ ሰዎች ስኬታማ ያደረጋቸው አንድ ነገር የህይወት ግልጽነት ነው። የሚፈልጉትን፣ የሚሄዱበትና ማድረግ የሚችሉትን ነገር ያውቃሉ። በስራቸው፣ በቢዝነሳቸው፣ በግንኙነቶቻቸው፣ በጤንነታቸው፣ በግልስብና ግንባታቸው፣ በፋይናንሳቸው የሚፈልጉትን ነገር ያውቃሉ ራሳቸው ስራቸውን ማየት የሚፈልጉበት ቦታ አላቸው። ለራሳቸው አስቀመጡት ደረጃም ስታንዳርድ አላቸው። ከዚህ የተነሳ እሺ ናምቢ የሚሉትን ያውቃል። እሺ ናምቢ ለማለትም አይቸገሩም። የተገኘው እድል ሁሉ የእነሱ እንደሆነ አያስቡ። ስኬታማ ሰዎች ካላቸው የህይወት ግልጽነት የተነሳ እድል መጣ ብለው ሲሻሙ አይታዩ። ትኩረታቸው በእነሱ መስመር ላይ ያለ እድሎች ላይ ስለሆነ ማክሲማይዝ ማድረግ በሙላት የመጠቀም አቅማቸው ከፍ ያለ ነው። የህይወት ግልጽነት ትኩረትን ይጨምራል። ትኩረት ደግሞ የማድረግ አቅምህን ይጨምራል። ልክ አንድን አጉሊ መነጽር በአንድ ነገር ላይ ያተኩረህ የፀሐይ ብራንድ ያልፍበት ስታደርግ ነገሩን ሊያቃጥል እንደሚችል ሁሉ አንተም የምትፈልገውን አውቀህ ማድረግ ስትጀምር በሙሉ ኃይል ስለምታደርገው ውጤታማ የመሆን አቅምህ የጨመረ ይሆናል። የህይወት ግልጽነት በአንድ ቀን የሚመጣ ነገር ሳይሆን ጊዜ ሰጥተህ ራስን በጠየቅ በአሰብግና የምትፈልገውን በለየህ ቁጥር የጨመረ የሚሄድ ነገር ነው። በህይወት አንድን ነገር ለማድረግ ከመነሳት በፊት የህይወት መንገድህን ልትለይ ላይ ያስፈልጋል። ስኬታማ ሰዎችን ስኬታማ ያደረጋቸው መስራት ከመጀመራቸው በፊት የሚፈልጉትን ማወቃቸው ነው። ስኬት ደግሞ በመሆን የምታመጣው እንጂ በማድረግ የምታመጣው አይደለም። የገነባኸው ማንነት የምትፈልገውን ስኬት ይስባል። ድርጊቱ ላይ ሳይሆን ራስህ ላይ አተኩር። አራተኛ ቀጣይነት ያለው መሻሻል። በዚህ በቴክኖሎጂ ዘመን የለውጥ እድሜ ስድስት ወር ነው ይባላል የማያቋርጥ ለውጥ የተካሄደ ባለበት ዓለም ቀጣይነት ያለው መሻሻል ወደኋላ ኋላ እንዳንቀር ያደርገናል። በመንገዳችንም የሚመጡ እድሎች እንዳያመልጡን ያደርጋል። የማያቋርጥ መሻሻል ሶስት ነገሮችን ይዛል። የምናውቃቸው አሁን የማያስፈልጉ እውቀቶችን መተው፣ የማናውቃቸው ልንማር የሚገቡን እና የምናውቃቸው ግን የረሳናቸውና እንደገና ልንማር የሚያስፈልጉን እውቀቶችን መያዝ ላይ ያተኩራል። ስኬታማ ሰዎች ህይወታቸው የማይቋረጥ መሻሻል ውስጥ ነው። በትዳራቸው፣ በቢዝነሳቸው፣ በስራቸው፣ በገቢያቸው እና በጤንነታቸው ሁልጊዜ የተሻሻሉና እያደጉ መሄድ የስኬታማ ሰዎች አንዱ መለያ ነው። እዚህ ጋር በቃኝ የሚሉት የመሻሻል ደረጃ የለም። ባሉበት በየትኛውም ዘርፍ ላይ ያሉ ነገሮችን ለማወቅና ራሳቸውን ጉዳዩ በሚጠይቀው ልክ ለማቅረብ ይሰራል። በራስ ላይ የምታደርገው የመሻሻል ኢንቨስትመንት ትልቁ ኢንቨስትመንት ነው። አንተ በተሻሻልክ ቁጥር አንተ እጅ ላይ ያሉ ነገሮች ይሻሻላሉ። አንተ በተለወጥክ ቁጥር በአንተ ሕይወት ውስጥ ያሉ ነገሮች ይለወጣሉ። የመጀመሪያው ትኩረትህ ነገሮችን ላይ መለወጥ ሳይሆን ራስህን መለወጥ ሊሆን ይገባል። በአስተሳሰብ ገቢ ካላደገ የሚታይ ገቢ ለውጥ አታመጣም። እያንዳንዱ የሕይወት ስኬት ከውስጥ ለውጥና መሻሻል ይመነጫል። አሜሪካ ውስጥ የትልልቅ ብዙ ሚሊዮን ድርጅቶች ዋና ስራ አስፈጻሚዎች በዓመት 52 መጽሐፍ እንደሚያነቡ ጥናቶች ያሳያሉ። በሳምንት አንድ መጽሐፍ እንደማለት። ሁልጊዜ የማይቋረጥ መሻሻል ውስጥ ናቸው። የሚያነቡት የሚሰሙት ሁሉ በህይወታቸው ላይ አዲስን ነገር የሚጨምርና የተሻሉ እየሆኑ እንዲሄዱ የሚያደርግ ነው። ከትላንት ዛሬ፣ ከዛሬ ነገ እየተሻሻልክ መሄድ ተፈላጊነትህን ይጨምራል፣ ስኬታማነትህንም ከፍ ያደርጋል። የዛሬ አምስት ዓመት አስር ዓመት ማደግ ያቆመን ህይወት ተዋቀው ሰዎች ትተው በሄዱበት ቦታ መቅረትን እምቢ በል። አምስተኛው ጀምሮ መጨረስ። ስኬታማ ሰዎች ጀምሮ የመጨረስ ልማድ አላቸው፣ ትንሽ ይሁን ትልቅ እጃቸው ላይ ያለ ነገር እስከ ፍጻሜው ሳያደርሱ አይተው፣ እጃቸው ላይ ያለውን ነገር ለመጨረስ መስጠታቸው ከፍ ያላል። ስኬታማ እና ስኬታማ ባልሆኑ ሰዎች መካከል ያለው ትልቁ ልዩነት ይሄ ነው። አንድ ጥናት የሚያሳየው ስኬታማ ሰዎች አስር ነገሮች እናደርጋለን ካሉ ከስድስት እስከ ሰባት የሚጠጋውን ያደርጋሉ። ስኬታማ ያልሆኑ ሰዎች ደግሞ አስር ነገር እናደርጋለን ብለው ሁለት ወይም ሶስቱን ያደርጋሉ። ውሳኔን እስከ መጨረሻ የማድረግ ልማድ ስኬታማ ሰዎች መለያ ነው። ብዙ ሰዎች የህይወት ዘላኖች ናቸው። የሆነ ነገር የሆነ ቦታ ጀምረው እስከ መጨረሻው አይዘልቁ። የሆነ ቢዝነስ ይጀምራሉ ይተዋሉ። ከዛ ሌላ ይጀምራሉ ይተዋሉ። ከአንዱ ወደ አንዱ መሄድ እንጂ የአንዱን ውጤት እስከ መጨረሻው ጠብቀው ውጤቱን ማየት አይችሉም። በስራቸው፣ በቢዝነሳቸው፣ በትዳራቸው፣ በግንኙነታቸው መጀመር እንጂ መጨረስ አይችሉም። ስኬታማ ሰዎች ግን ይጀምራሉ፣ ይጨርሳሉ። ስኬታማ ሰዎች የህይወትን ቢታን እንደ መጨረሻ መልስ አድርገው አይቀበሉ። የሚፈልጉትን እስኪያገኙ ድረስ ወደ ኋላ አይመለሱ፣ ተዋጊዎች ናቸው። ስድስተኛው ውድቀትን እንደ ጠላት አለመመልከት። ስኬታማ ሰዎች ውድቀትን እንደ ወዳጅ እንጂ እንደ ጠላት አይመለከቱም። እያንዳንዱ ውድቀት የተሻሉ ሰዎች ሆነው የሚወጡበት አጋጣሚዎች እንደሆነ ይመለከታል። ከሆነው ነገር የተነሳ የራሳቸውን ማንነት ዋጋ ያሳጡ። ያረባም አልጠቅምም፣ ከዚህ በላይ መሄድ አልችልም በሚል ለውድቀታቸው እውቅና ሰጥተው በውድቀት አይሸነፉ። የህይወት ምርሃቸው አንዳንዴ አሸንፋለህ፣ አንዳንዴ እማራለህ የሚለው ነው። በስኬት መንገድ ላይ እንዳለህ አንዱ ማሳያው ውድቀትን የምታይበት መንገድ ነው። ከገጠመ ነገር የተነሳ ተማረህ ከመንገድ ትቆማለህ ወይስ አቧራውን አራግፈህ ወደፊት ትቀጥላለህ? እነዚህ ምልክቶች በስኬት መንገድ ላይ እንዳለ ይናገራሉ። ማድረግ የሚገባህን በትጋትና በልቀት ማድረግህን ቀጥል። ስኬት በመንገድ ላይ ነው። ውድቀትና ስኬት የሚገመቱ ነገሮች ናቸው ይባላል። አያያዝህን ሰዎች አይተው ስኬትን መገመት ይችላሉ። እነዚህ ነገሮች ማድረግ ጀምርና የስኬት መንገድህን አቅና። ፕሊዝ ሰብስክራይብ፣ ላይክ፣ ኮመንት ያድርጉ። ቴንክዩ።